ሰላም እንግዲህ፣ በጉጉት ስትጠብቁት የነበረው ፓርት ቱን ይዤላችሁ መጥቻለሁ። ተከታተሉኝ። እንግዲህ በጣም ደስ የሚልና ዋው የምትሉት ኤጅ ስራ ነው። በጣም ቀላል ነው። እንግዲህ ወደ አሰራሩ እንግባ ማለት ነው። አሁን እስቲ ጋር እንግዲህ አንድ አንድ ዮሽ ጋር ያው እየሰራው ነው አሁን። አዎ እየገጠመ ነው ማለት ነው። ጋውን ስንጠልፍ ምን እናደርጋለን መሰላችሁ አንድ አንድ ዮሽ ስንወጋ ኪሮሹን በመሀል እንትን አንልም አንድ ጊዜ ነው እንደዚህ። አሁን አንዴ ነው የምንጠልፈው ማለት ነው ገብቷቸዋል። ድጋሚ አሁን እንደዚህ ከንትን ካልን በኋላ አንድ ጊዜ ነው የምንጠልፈው። ከዛ ሁለት ማዕዘን እንሰራለን። ከዛ አሁንም እንደዛው ይኸው በአንድ ጊዜ ነው የምናወጣው ሁለት ማዕዘን ነገለን። ኪሮሹ ትንሽ ወፈር ስለምን ያስቸግራል። አሁንም እዚጋ አንድ ጊዜ አንድ ይሽ ነው አንድ እንጠልፋለን እናስገባለን ከዛም በኋላ ደግሞ አንድ ጊዜ ነው የምናወጣው ገብቷቸዋል በመሀል እንትን ስንል በመሀል አንድ ማዕዘን ስንሰራ ክፍት ይሆናል ማለት ልክ እንደ አበባዎቹ ወይም ደግሞ ከታች እንደሰራው ነው ለምሳሌ ከታች ስንሰራ አንድ አንድ ይሽ እያጠበብን ስንሄድ እንደዚህ ጥብቅ እያረግን ነው የምንሰራው ግን አሁን አበባውን እያሰፋን ስለምንሄድ ምን እናደርጋለን? አንዳንድ ዬዎች እንወጋለን ማለት ነው። ልክ ያው እዚህ ጋ አሁን ደግሞ ምን ጋር ነኝ ያለሁት? ማለት ነው ማዕዘኑ ላይ ነኝ ያለሁት፣ የተከፈለው ቦታ ላይ ማለት ነው። ማዕዘኑ ላይ አንድ ጊዜም ሳትጠልፉ ስንት ጊዜ ትወጋላችሁ ማለት ነው? ሶስት ጊዜ ትወጉና ከዛ ሶስት ማዕዘን ታሰራላችሁ። መልሳችሁ አሁንም ደግማችሁ ሶስት ጊዜ ነው እንደዚህ ሶስት እየጠለፋችሁ አንድ ሁለት ሶስት እያደረግን እየጠለፍን እንሰራለን ማለት ነው። አንድ ማዕዘን ውስጥ ስድስት ነው የምንወጋው። ገብቷቸዋል። ከዛም በኋላ ደግሞ አሁንም እንደዛው አንድ እንወጋለን። ሁለት ማዕዘን መርሳት የለባችሁም። አሁንም ያው አበባው ገጥሞ አንዳንድ እንጆች ላይ እየሰራው ነው። እዚጋ ሁለት ሰንሰለት አንድ ስም መስመር ሳት የለባቸው ያው እንደዚያ፣ አንዴ ጠልፉና አንድ ነው ስቡት። ያው እንግዲህ ለካሜራው ጥራት ቅርታ መቸስት ይገባቸዋል፣ ስትቀርጹ ትንሽ ከብዳል። የምርኔ ማለት እ በቃ በደንቡ በሚታየው መልኩ መቅረጽ እፈልግና በቃ በጣም ያስቸግራል። ከስራው ይልቅ ስራ የሚሆንብኝ እኔ መቅረጹ ነው። እና ለወደፊት ደግሞ በደንብ በሰፊው እና እንግዲህ እስኪ በአሪፉ ሁኔታ ደግሞ ሰርቼላችሁ እንደምመጣ ተስፋ ያለኝ እንደምትወዱትም ተስፋ አለኝ። ምክንያቱም ያው አሁን እዚህ ጋር አሁን ምን እያደረግኩ ነው? እየገጠምኩ ነው። ስንገጥም ሰንሰለት አናደርግም። ማዕዘንና ማዕዘኑ ላይ ነው የምንወቀየው። እኔ አሁን እያጋጠምኩ ነው ማለት ነው። ሊቆረጥ ደርሷል። ያው ይሄ አበባ ዲዛይን ሲቆረጥ አሁን እዚህ ጋር ስናጠበው የነበረው ምን እናደርጋለን ማለት እንገጥመዋለን። ማዕዘን እና ማዕዘን ስድስት ስድስት የሚወጋው ጋር ማለት ነው። አሁን እዚህ ጋ ያው እያደረግኩ ነው ያው እየገጠምኩ አሁን ሶስት ጊዜ እንጠልፋለን። አንድ ሁለት ሶስት። ከዛ አንዴ ምናደረገለን እንጠልፋለን። አሁንም ያው ሶስት ሶስት ማዕዘን እንሰራለን። ከዛ አሁንም ውስጥ ስንቴ ነው ጋለ ማለት ነው ሶስት ጊዜ ጥልፎቹ ሶስት መሆን አለባቸው። በመሃል ገብቶቸዋል ስትመለሱ እዛ ውስጥ እንዳስቸግራቸው ለመጥለፍ ማለት ነው። ጥብቅ ሲል አንደኛ የጎረጉድብናል። ሁለተኛ ደግሞ የሆነ በቃላ ሰንሰለቱ ረዘም ማለት አለበት። ገብቶቸዋል ሰንሰለት የምንሰራውን ሰንሰለት ማአዘን እና ማአዘን ስር ስንት ስንት ማድረግ አለብን ማለት ነው? አምስትም አራትም ማድረግ አለብን ገብቷቸዋል። እንደዛ እያደረግን ስንሰራ አይጠብብንም ማለት ብቅብቅ ሲል ይሁን ጭምድድድ ያለ ነገር ይሁን የተጨማደደ የሚሆነው እንደዚህ ሊጥጥ ብሎ አይመጣም ማለት ነው። ከጀምሮ አይታችሁታላ ይሁታሁን እዚህ ጋር ማለት ነው እንዴት እንደሚያምር ምንድን ነው ዋናው ነገር ሰንሰለቱ እንትን ማለት አለበት። እንደዚህ እጃችሁ ስጠልፉ እጃችሁ ላይ ክሩን ስትይዙት ምን ታረጋላችሁ መሰለች? ላላ ታረጉታላችሁ። እዛ ልክ እንደ ልባችሁ ጠልፋላችሁ። ላላ እጃችሁ ላይ ጥብቅ ሲል የምስት ጠልፉት፣ ክሩ ራሱ ይጠበቃል ማለት ነው። ያው እንደዚህ እጃችሁ ላይ እኔ እንደ ጠለፍኩት አርጋችሁ ጠልፋችሁ እየወጋችሁ መስራት ማለት ነው። ከዛ ልክ ኪሮሻ አያይዙ ደሞ አይታችኋላ ልክ እንደ እስኪብርቶ ታስገቢያለሽ፣ እንደ እስኪብርቶ ትይዣለሽ። ቅርታ እንደ እስኪብርቶ ይዛችሁ ለልክ መጥለፍ ነው። ይኸው እዩት እስኪ። አሁን እንግዲህ አሁን እየተገጠመ ነው ማለት ነው። ዲዛይኑ ይህን ይመስላል እና በጣም ነው የሚያምረው። ደግሞ በሚጥሚጣና በዚህ አሁን በየሰራውበት ባለው በጎመኔ ከለር እንዴት እንደሚያምር ይህ አሁን እንግዲህ እየገጠምኩ ነው። መጨረሻ ላይ ምን ታደርጋላችሁ ማለት ነው አሁን እኔ አበባውን ስለገጠምኩኝ ያው ቪዲዮ በጣም ስለሚረዝም ብዬ ለእናንተ ለማሳየት አክል ነው። እችን አበባ እዚህ ዙሩ ጋር ገጥሜ ምን አደርጋለሁ ማለት ነው። ስንት ዘርፍ እሰራለታለሁ ማለት ነው። ዘርፉንም ደሞ አሁን አሰራሩን አሳያችኋል። አሁን ጋ ዩት እንግዲህ ሀብዬ ወይም ደግሞ ካልሆነ በላይፍ ቀጥታ አሳያቸዋለኝ አሰራሩም ማለት ነው። ምክንያቱም እንደዚህ ሙሉ ብዙ በጣም ነው ቪዲዮ የሚረዝመው፣ ለመስራት ማለት ነው ሙሉ ለሙሉ ለማሳየት ሰዓት ይወስዳል። ለዛ ነው እንግዲህ ያው አጠራ ጠር አድርጌ ላችሁ ለእናንተ የሰራሁላችሁ ያው እንደዚህ። ያውን ይሄ ሁለተኛው የተሰራው ነው እና በጣም ነው የሚያምረው። የምር ለሶፋ ለወንበሮች ምናምን በጣም ደስ ይላሉ። በተለያዩ ከረሮች ብንሰራቸው አላችኋለሁኝ ሲያስፈልግ አሁን እዚህ ጋ ማዕዘኑ ላይ እየሰራው ነው። ማዕዘን የሚባለው እንደዚህ ከተሰራ በኋላ ይህ ማዕዘን አባስተን እንከፍለዋለን አበባ እንዲሰጠን ማለት ነው። ጎንና ጎኑ ላይ ሶስት ሶስት በአንድ ውስጥ ስንት እንወቃለን ማለት ነው። ስድስት ማለት ነው። ስድስት ከወጋን በኋላ ያዛን ደግሞ ስናበዛ ሰንሰለት እናደርጋለን። ልክ አበቦቹ ይታያቸዋል አይደለም። እነዛ ማለት ነው እዛ እየቀጠልን እየቀጠልን እንሄዳለን። ያንኛው እየጠበበ ይህንኛው ከላይ ደግሞ የከፋል ነው እየሰፋ ይሄዳል ማለት ነው። አሁን እዚ ጋ ዘርፍ እያወጣውላት ነው ለእናንተ ለማሳየት ያው አያችሁት አደለ? ክሮሻችሁን ታስገባላችሁ፣ ከስር ትጠልፋላችሁ። የጠለፋችሁትም መልሳችሁ አትወጉትም፣ ወደ ላይ ሳብ ነው የምታረቆት። ክሯም ማለት ነው ወደ ያው እት እንደዚህ እና በጣም ቀላል ነው። ያልገባችሁና ምጠይቁን ጥያቄ ካለ በኮሜንት ስር አስቀምጡልኝ። እና በጣም ነው የምወዳችሁት። አስተያየት ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እስኪ። እና ደግሞ በሌላ ቪዲዮ በሌላ ዲዛይን ደግሞ እስከምመጣ ትናፍቁኛላችሁ ማለት ነው። ላይክና ሰብስክራይብ ኮሜንት ማድረጋችሁን አትርሱ። ኮሜንት ስራ አስቀምጡልኝ፣ ደግሞ እመልስላችኋለሁ። በጣም የምወዳችሁ የማከብራችሁ ልጆች በያላችሁበት የእግዚአብሔር ጥበቃ ይለያችሁ። ያው አዳዲስ ቪዲዮዎችን እመጣለሁ ማለት ነው።